ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የማይክሮባዮሎጂ ፓርት ከሆነው ከግራም ፖዚቲቭ ባክቴሪያዎች ውስጥ ስታፋይሎኮከስ እና ስትሬፕቶኮከስ የምላቸውን ልዩነታቸው ምን እንደሆነ በዚህ ቪዲዮ ጠቅለል አድርገን ሳማራይዝ ምናደርግ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የተፈጠረባችሁን ጥያቄ ኮሜንት ማድረግ እንዳትረሱ። በተጨማሪም እንደሁል ጊዜው ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ተመልከቱ። መልካም ቆይታ። ግራም ፖዚቲቭ ባክቴሪያዎችን ከመከፋፈላችን በፊት ግራም ፖዚቲቭ የምንላቸው በማይክሮስኮፕ ስቴን አድርገን ስንመለከታቸው የወይን ጠጅ አይነት ቀለም የሚይዙ ናቸው። ግራም ኔጌቲቭ ደግሞ የምንላቸው የፒንክ አይነት ቀለም የሚይዙ ናቸው። የዚህን ፕሪንሲፕልና እንዴት እንደሚሰራ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ግራም ፖዚቲቭ ባክቴሪያዎችን ለሁለት እንከፍላቸዋለን፣ ስታፋይሎኮከስ እና ስትሬፕቶኮከስ ብለን። ስታፋይሎ ኮከስ የምንለው አሬንጅመንታቸው ሰብሰብ ያለ በክለስተር መልክ የተቀመጠ ሲሆን ነው። ስትሬፕቶ ኮከስ ደግሞ የምንለው እንደ ሰንሰለት አይነት አሬንጅመንት ያላቸውን ባክቴሪያዎች ነው። እነዚህን ሁለት ግራም ፖዚቲቭ የሆኑ ባክቴሪያዎችን ካታሊዝ በምንለው ባይኬሚካል ቴስት ነው የምንለያቸው። ስለዚህ ስታፋይሎ ኮከሶች ካታሊዝ ፖዘቲቭ ናቸው። ስትሬፕቶች ወይም ደግሞ እንደ ሰንሰለት አይነት አሬንጅመንት ያላቸው ደግሞ ካታሊዝ ኔጌቲቭ ናቸው። ካታሌዝ የምንለው ባይኬሚካል ቴስትን ባጭሩ ሳስረዳችሁ፣ የባክቴሪያ ኮለኒ አለ። እዛ ኮለኒ ላይ የተዘጋጀ ሃይድሮጅን ፐሮክሳይድ ሶሉሽን በምንጨምርበት ጊዜ ካታሊስ ፖዚቲቭ ከሆነ ሃይድሮጀን ፐሮክሳይድ ሶሉሽኑ ወደ ውሃና ወደ ኦክሲጅን ይሰብራል ወይም ብሬክዳውን ያደርጋል። በዚህ ጊዜ ኦክሲጅኑ በብል ይፈጥራል ማለት ነው። ስለዚህ ስታፋይሎኮኮሶች ካታሊስ ፖዚቲቭ ነው ስንል የባክቴሪያ ኮሎኒና ሃይድሮጀን ፐሮክሳይዱ አንድ ላይ ሲገናኙ በብል ይፈጥራሉ። ስትሬፕቶኮከሶች ደግሞ ካታሊስ ኔጌቲቭ ናቸው ማለት ምንም አይነት በዌልፎርሜሽን አይኖርም ማለት ነው። ስለ ልዩነታቸው ይህን ያክል ካወራን፣ አሁን ደግሞ ጂነስ ስታፋይሎ ኮከሶችን ሰመራይዝ እናርጋቸው። ሶስት ክሊኒካሊ ኢምፖርታንት የሆኑ ጂነስ ስታፋይሎ ኮከስ ስፒሽስ አሉ። የመጀመሪያው ኤስ ሳውረስ፣ ከዛም ኢፒደርማይተስ እና ሳፕሮፋይቲከስ የምንላቸው። እነዚህን ሶስቱን ደግሞ ለመለየት የምንጠቀመው ባየኬሚካል ቴስት ካጉሌስ ቴስት እንለዋለን። ለእነዚህ ኤስ ሳውረስ ካጉሌስ ፖዚቲቭ ሲሆን ሁለቱ ኢፒደርማይተስ እና ሳፕሮፋይቲከስ ደግሞ ካጉሌዝ ኔጌቲቭ ናቸው። ካጉሌዝ የምንለው ባይኬሚካል ቴስት ፊብሪኖጅንን ወደ ፊብሪን በመቀየር ፕላዝማው ክሎት እንዲያደርግ የምናይበት ባይኬሚካል ቴስት ነው። ስለዚህ ኤስሳውረስ ይህንን በአስር ሰከንድ ውስጥ ክሎት እንዲያደርግ ወይም ደግሞ ክለምፒንግ እንዲፈጠር ስለሚያሳይ ለዚህ ካጉሌዝ ፖዘቲቭ ነው ማለት ነው። ሁለቱ የተቀሩትን ግን ኮንስ ወይም ካጉሌዝ ኔጌቲቭ ስታፋይሎኮከስ እንላቸዋለን። እያንዳንዳቸውን ከማየታችን በፊት ስታፋይሎኮኮሶች ሁሉም የሚያሟሉት አራት ካራክተርስቲክስ አለ። የመጀመሪያው ሁሉም ግራም ፖዚቲቭ ባክቴሪያዎች ናቸው። አሬንጅመንታቸው ደግሞ ኢንግሬፕስ ላይክ ክለስተር ነው። ሲቀጥል ደግሞ ሁሉም ነን ሞታይል ናቸው፣ ነን ስፖርፎርሚንግ ናቸው። ከዚህም በዘለለ ኤሮቢክ ወይም ፋኩልታቲቭ አናሮቢክ ናቸው። ይህም ምን ማለት ነው? ኦክሲጅን ባለበትም ኢንቫይሮንመንት ወይም ደግሞ የኦክስጅን አቅርቦት ዝቅተኛ በሆነበት ኢንቫይሮንመንት ማደግ ይችላሉ። ከኤስ አውረስ ብንጀምር ይሄ ባክቴሪያ ወደ ሰውነታችን ገብቶ ኢሚኒቲ ሲስተማችን አልፎ በሽታ እንዲያስከትል የሚረዱ ቫይሮለንስ ፋክተሮቹን ልንገራችሁ። የመጀመሪያው ካፕሱል የምንለው ነው። ይሄ ፋጎሳይቶሲስን ኢንሂቢት እንዲያደርግ ይረዳዋል። ፋጎሳይቶሲስ ማለት ወደ ሰውነታችን አዲስ የሆነ ፎሪን ቦዲ በሚገባ ሰዓት ሰውነታችን እሱን ኖቲስ አድርጎ ዙሪያው ሜምብሬን ባውንድ የሆነ ቬክ በመገንባት ኢንገልፍ የሚያደርግበት ስርዓት ነው። ስለዚህ ካፕሱል ይህንን ኢንሂቢት ያደርገዋል ማለት ነው። ሁለተኛው ደግሞ ፕሮቲን ኤ የምለው ነው። ይህም ደግሞ ኦፕሶናይዜሽን የምለውን ስርዓት ኢንሂቢት እንዲያደረገው ይረዳዋል። ከዚህም በተጨማሪ ሌሎች ቶክሲኖችና ኢንዛይሞችን በመጠቀም በቀላሉ ሰውነታችን ላይ ህመም እንዲያስከስትና ኢሚኒ ሲስተማችን እንዲቋቋም ለባክቴሪያው ይረዳዋል። በኤስ አውረስ የሚመጡ ህመሞችን እዚህ ጋር ዘርዝሬላቸዋለሁ። እኛ ሞር ላብራቶሪ ትኩረት እንድናደርግ ማለት ነው። ላብራቶሪ ላይ ስንመጣ ከምንወስደው ናሙና ስንጀምር ናሙና የምንወስደው በሽታ ከተከሰተበት አካባቢ ስለሆነ እንደ ደም፣ ፐስ፣ ናዛል ስዋብ፣ ስፑት የምንላቸው ተመራጭ ይሆናሉ። እነዚህን ከወሰድን በኋላ የመጀመሪያ ማይክሮስኮፕ ላይ ስንመለከት ቅድም እንደተነሳንበት ግራም ፖዚቲቭ ባክቴሪያዎችን ነው የምንመለከተው። አሬንጅመንታቸው ደግሞ ኢንግሬፕስ ላይ ክለስተር ይሆናል። ወደ ካልቸር ሚዲያ ደግሞ ስንሄድ ብለድ አጋሌ የምንመለከተው ሄሞሊሲስ ነው። ስለዚህ ኤሳውረስ ብለድ አጋሌ ከተዘራ በኋላ ቤታ ሄሞሊሲስን እንመለከታለን። ቤታ ሄሞሊሲስ ማለት ኮምፕሊትሊ አርቢሲዎቹ ሄሞሌዝ እንዲያደረግ ያደረጋቸዋል። ስለዚህ ኮሎኒው ክሊር እና ትራንስፓረንት ይሆናል። ከዚህ በዘለለ ለኤሳውረስ ሰሌክቲቭ የሆነ ሚዲያ አለ። ይሄ ማኒቶል ሳልት አጋር የምንለው ነው። ይሄም በውስጡ ሰባት ነጥብ አምስት ፐርሰንት የሚሆን ጨው ሶዲየም ክሎራይድ ስለሚይዝ ይሄ ጨው ደግሞ የሌሎች ባክቴሪያዎችን እድገት ሲገታ የኤስ አውረስን እድገት ግን አይገታም። ስለዚህ እዚህ ላይ የሎዊሽ የሆነ ኮሎኒ እድገት እንመለከታለን ማለት ነው። ወደ ባይ ኬሚካል ቴስት ደግሞ ስንመጣ ኤስ አውረስ ካታሌዝ፣ ካጉሌስ፣ ዩሬዝ እና ዴኒስ ቴስት ላይ ፖዘቲቭ ናቸው። ኢንዶል እና ኦክሲዴዝ ደግሞ ኔጌቲቭ ነው። ሁለተኛውን ደግሞ ኤሲፒደርማይተስ ስንመለከት ይሄ ኖዞኮሚናል የሆነ ወይም ደግሞ ሆስፒታል አኳርድ የሆነ ባክቴሪያ ነው። ካቴተር ላይ አንዳንድ ማቴሪያሎች ላይ እየሆነ የሚያጠቃ ማለት ነው። ከዚህ በዘለለ ወደ ላቦራቶሪ ደግሞ ስንመጣ ማይክሮስኮፒክ ኤግዛሚኔሽን ላይ ግራም ፖዚቲቭ ባክቴሪያዎች ናቸው። እንዲሁም ደግሞ አሬንጅመንታቸው በክለስተር መልክ ነው። ሼፓቸውም ኮካይ ነው። ወደ ካልቸር ሚዲያ ደግሞ ስንመጣ ብለድ አጋር ላይ ከተዘራ በኋላ ምንም አይነት ሄሞላይሲስ አያሳይም። እንዲሁም ማኒቶር ሳልታር ጋር ደግሞ አያድግም ምክንያቱም ቅድም ማኒቶል ሳልታርጋ ላይ የሚጨመረው 7.5% የሆነው ጨው የዚህን እድገት ስለሚገታው ማለት ነው። ወደ ባይ ኬሚካል ቴስት ደግሞ ስንመጣ ለካጉሌዝ ኔጌቲቭ ነው፣ ለካታሌዝ ደግሞ ፖዘቲቭ ነው ማለት ነው። ቀጣዩ ሶስተኛው ደግሞ ኤስ ሳፕሮፋይቲከስ የምለው ነው። ይህም ከኢኮ ላይ ቀጥሎ በሁለተኛ ደረጃ የሽንት ቧንቧ ኢንፌክሽን ከሚያስከስቱ ባክቴሪያዎች ውስጥ አንድ ነው። ማይክሮስኮፒካሊም፣ የካልቸርም፣ እድገቱ የባዮኬሚካል ቴስቱም ከኤስ ኢፒደርማይተስ ጋር ተመሳሳይ ነው። ስለዚህ ሁለቱን ለመለየት የምንጠቀመው ኖቮ ባይሲን የምንለውን መድኃኒት ነው። አንቲማይክሮባል ሰሰብታዊቲ ቴስት በሚሰራ ጊዜ ሙለር ሂልተናጋሌ ለኖቮ ባይሲን ኤስ ኢፒደርማቲስ ሴንሲቲቭ ነው ማለትም ተጠግቶት አያድግም ይሸሸባል ማለት ነው። ኤሳፕሮፋይቲከስ ግን ለኖቮ ባይሲን ሬዚስታንት ነው፣ በደንብ ተጠግቶት ያድጋል። ስለዚህ በሁለቱ ዲፍረንሽት ማድረግ እንችላለን። ሶ ስታፋይሎኮከስ ይህንን ይመስላል። ሰማራይዝ ስናደርገው ስታፋይሎኮከሶች አሬንጅመንታቸው በክለስተር መልክ ነው። ግራም ረክሽ ናቸው ግራም ፖዘቲቭ የሆኑ ባክቴሪያዎች ናቸው ሼፓቸው ኮከስ ናቸው ወይም ስፌሪካል አይነት ሼፕ ነው የሚኖራቸው እነዚህ ባክቴሪያዎች ሶስት ክሊኒካሊ ኢምፖርታንት የሆነ ስፔሸስ አለው የመጀመሪያው ኤስ ሳውረስ ሁለተኛው ኢፒደርማይተስ ሶስተኛው ደግሞ ሳፕሮፋይቲከስ የምላቸው ከነዚህ ውስጥ ኤስ ሳውረስ የምንለው ማኒቶል ሳልት አጋር ላይ ያድጋል እንዲሁም ካጉሌስ ፖዘቲቭ ነው ባይኬሚካል ቴስት ላይ ኤሲፒደርማይተስ እና ኤሳፕሮፋይቲከስ ደግሞ ማኒቶል ሳልታጋሌ አያድጉም፣ ካጉሊዝም ኔጌቲቭ ናቸው። ስለዚህ ሁለቱ የሚለዩት ኖቮባየሲን በሚለው መድኃኒት አማካኝነት ነው። ለዚህ ኤሲፒደርማይተስ ለኖቮባየሲን ሴንሴቲቭ ነው፣ ሳፕሮፋይቲከስ ደግሞ ሬዚስታንት ነው። ከዚህ በዘላለ ሁሉም ደግሞ ካታሊስ ፖዘቲቭ የሆኑ ባክቴሪያዎች ናቸው። ወደ ስትሬፕቶ ኮካይ ደግሞ ስንመጣ የነዚህን ጀኔራል ካራክተሪስቲክስ እንመልከት። ግራም ሪያክሽናቸው ላይ ግራም ፖዚቲቭ ባክቴሪያዎች ናቸው። አሬንጅመንታቸው ደግሞ ኢንቺን ወይም በሰንሰለት የሆነ አሬንጅመንት ነው ያላቸው። ከስታፋይሎ ከክሶች ደግሞ የሚለያቸው ባይኬሚካል ቴስት ላይ ካታሊዝ ኔጌቲቭ የሆኑ ባክቴሪያዎች ናቸው። ከዚህም በዘለለ ነን ሞታይል ናቸው፣ ነን ስፐርፎርሚንግ ናቸው ፋኩልቴቲቭ አናሮቢክ ናቸው። እንዲሁም ደግሞ ኒውትሪሽናሊ ፋስቲዴስ ናቸው። ምን ማለት ነው? ምግብን ይጾማሉ፣ ወይም ለማደግ የተለየ ዩኒክ የሆነ ኒውትሪንት ይፈልጋሉ ማለት ነው። ስትሬፕቶ ኮካዮችን በአምስት ባክቴሪያዎች ውስጡ ይይዛል። የመጀመሪያው ኤስ ፓዮጅን፣ ኤስ አጋላክቴ፣ ኤስ ባይዴ፣ ኢንተሮ ኮኬ እና ኤስ ኒሞኒ የምንላቸው እነዚህን አምስት ስፒሸስ፣ ቀለል እንዲለን በዚህ ክላስፊኬሽን እንጀምር የመጀመሪያው ብለድ አጋር ላይ በሚያሳዩት ሄሞላይሲስ ነው። ሶስት አይነት ሄሞላይሲስ ይኖረናል። አልፋ ሄሞላይሲስ፣ ቤታ ሄሞላይሲስ እና ጋማ ሄሞላይሲስ የምንለው አልፋ ሄሞላይሲስ ማለት ፓርሻል የሆነ ሄሞላይሲስ ነው፣ ወይም ደግሞ ባክቴሪያው አርቢሲዎቹን በከፊል ነው የሚገላቸው፣ ሙሉ ለሙሉ አይገላቸውም ማለት ነው። በዚህም የተነሳ ግሪን ዞን ይፈጠራል። ቤታ ሄሞላይሲስ ደግሞ የምንለው ሁሉም አሪቢሶች እንዲሞቱ ይሆናል። ስለዚህ ክሊር የሆነ ኤንቫይሮንመንት ነው የሚፈጠረው ማለት ነው። ጋማ ሄሞላይሲስ ደግሞ የሚለው ምንም አይነት ሄሞላይሲስ አይታይም ወይም አይፈጠርም። ስለዚህ አልፋ ሄሞላይሲስ የሆነው ከእነዚህ ባክቴሪያዎች ኤስ ኒሞኔ ነው። ቤታ ሄሞላይሲስ ደግሞ ኤስ ፓያጅን እና ኤስ አጋላክቴ ናቸው። ጋማ ሄሞላይስ ደግሞ ኢንተሮ ኮከሶች ናቸው። ላንስ ፊልድ በሚባለው ክላሲፊኬሽን ደግሞ ስንሄድ ግሩፕ ኤ የምንላቸው ኤስ ፓያጅን ነው። ግሩፕ ቢ ደግሞ ኤስ አጋላክቴን ነው። ግሩፕ ሲ ኢንዶካርዲያተስ እና ግሩፕ ዲ ደግሞ ኢንተሮ ኮከስ የምንላቸው ናቸው። በእነዚህ ክላስፊኬሽን ውስጥ ቫይዴ የምንላቸው አልተጠቃለሉም። አሁን ደግሞ ወደሚያመጡት ህመሞች ስንሄድ ኤስ ፓይጅን የምንለው ቶንሲል እና የቆዳ ባክቴሪያ የምታመጣ ባክቴሪያ ነች። በተለይ ደግሞ ፍሌሽ ኢቲንግ ባክቴሪያ በመባል ትታወቃለች። ሁለተኛ ላይ ያለው ኤሳ ጋላክቴ ደግሞ ኒዮናታል ሴፕቲሴሚያ እና ሜኒንጃይተስ ነው የሚያስከስተው። ሶስተኛው ቫይዴ ደግሞ ባክቴሪሚያ፣ ሜኒንጃይተስ ና ኢንዶካርዳይተስ ነው የሚያመጣው። ኢንተሮኮከስ ደግሞ የምንላቸው ኢንዶካርዲያተስ እና ዩቲአይን ያስከስቱብናል። ወደ ላብራቶሪ ደግሞ ስንመጣ እነዚህም ባክቴሪያዎች ማይክሮስኮፒካሊ ስንመለከታቸው ግራም ሪያክሽናቸው ግራም ፖዚቲቭ ባክቴሪያዎች ናቸው። አሬንጅመንታቸው ደግሞ ኢንቼን የሆነ አሬንጅመንት ነው። ከነዚህ ከአምስቱ ስፒሸሾች ኤስ ኒሞኒ የምንለው ዩኒኬን አሬንጅመንት አላት። ይሄም ላንሴት ቼፕርድ ዳይፕሎኮካይ የምንለው ነው። በዚህ ትለያለች። ወደ ካልቸር ሚዲያ ደግሞ ስንሄድ ብለድ አጋር ላይ ከዘራ ከዘራናቸው በኋላ ሶስት ሂሞላይሲስ እንጠብቃለን። አልፋ ቤታ እና ጋማ የምንለው አልፋ ሄምላይስ የምታሳየን ኤስ ኒሞኒያ ነች። ቤታ ሄሞላይሲስ የሚያሳዩን ኤስ ፓያጂን እና ኤስ አጋላክቴ ናቸው። ጋማ ሄምላይስ ደግሞ የሚያሳየን ኢንተሮኮከሶች ናቸው። ወደ ባዮኬሚካል ቴስቱ ደግሞ ስንመጣ እነዚህ አምስቱ ምስፒሸሶች ካታሌዝ ኔጌቲቭ ናቸው። ሁለተኛው ባዮ ኬሚካል ቴስት ደግሞ ካምፕ የምንለው ነው። ለካምፕ ፖዘቲቭ የሆነው ኤስ አጋላክቲ ብቻ ነው። ካምፕ ቴስት የምንለው አስር ፐርሰንት የሆነ ብለድ አጋር ከተዘጋጀ በኋላ መጀመሪያ ስነሳ ኤሳውረስ ቤታ ሄሞላቲክ ነው ብለናል። ስለዚህ እሱ ይዘራል ወይም ስትሪክ ይደረጋል። ኢንተሮኮኮሶች ደግሞ ጋማ ሄሞላቲክ ስለሆኑ እንደ ኔጌቲቭ ኮንትሮል እንጠቀማቸዋለን። ስለዚህ አጋሩ ላይ የአጋላቴ እድገት ካለ ኤሳውረሱ ጋር ተጠግቶ እንደ ቀስት አይነት እድገት ያሳያል፣ ወይም እንደ አሮ ሼፕድ የሆነ እድገት ያሳያል ማለት ነው። ስለዚህ ይሄ ካምፕቴስት እንለዋለን። ለካምፕቴስት ደግሞ ፖዚቲቭ የሆነው ኤስ አጋላክቴ ብቻ ነው። ሌላኛው ባዮኬሚካል ቴስት ደግሞ ሂፕሬት ሃይድሮላይሲስ ወይም ኤችኤች ቴስት የምንለው ነው። ይህም ቅድም ኤስ ፓይጅ እና ኤስ አጋላክቴ ቤታ ሄሞላይሲስ ነው ስላልን ሁለቱን ለመለየት የምንጠቀምበት ባዮኬሚካል ቴስት ነው። እዚህ ጋም ኤስ አጋላክቴ ለዚህ ቴስት ፖዚቲቭ ነች ማለትም ሚዲያውን ከቢጫ ወደ ፐርፕል ትቀይረዋለች ማለት ነው። ኤስፓጅን ግን ኔጌቲቭ ስለሆነች ሚዲያው ቢጫ እንደሆነ ይቀራል። ስለዚህ አጋላክቴ ኤኤ ታመጣለች፣ ወይም ደግሞ ለካምፕን ፖዘቲቭ ነች፣ ለኤችኤች ቴስትም ፖዚቲቭ ነች ብላችሁ ያዙት። ከባይ ኬሚካል ቴስት ወጣው ብለን ለኤስ ኒሞኒ የምንጠቀመውን ሴሮጂ ቴስት ልንገራችሁ። ይህም ኩዌልንግ ሪክሽን ወይም ካፕሱላር ስዊሊንግ የምንለውን ነው። ኤስ ኒሞኒ ጋር ሲሚላር የሆነ ሴሮታይፕ ያለው አንቲፖሊሳካሪ ሴረም ስላይድ ላይ ሚክስ ካደረግን በኋላ በመቶ ታይምስ ማግኒፊኬሽን ፓወር ማይክሮስኮፕ ላይ ስንመለከት ካፕሱሉ ስዌል ያደርጋል ወይም ያብጣል። ስለዚህ ይሄ ኩዌልንግ ሪያክሽን ወይም ካፕሱላር ስዌሊንግ እንለዋለን። በተለይ ደግሞ ራፒድሊ ኤግዛማይን ለማድረግ ከምንጠቀምበት ውስጥ አንዱ ነው። ከነዚህ ከአምስቱ ስፒሸስ ማኮንኪ አጋር ላይ ሲኤልዲ ወይም ክሌድ አጋር ላይ እና ባይል ስኩዊን አጋር ላይ እድገት የምታሳየው ባክቴሪያ ኢንተሮኮከስ ፌካሊስ እንላታለን። እቺ ባክቴሪያ ማኮንኪያ አጋር ላይ እንደ ዳርክ ሬድ ፐርፕል አይነት ኮሎኒ ታሳያለች። ክሊድ አጋ ላይ የቢጫ አይነት ኮሎኒ ታሳያለች። ባይል ኤስኩሊን አጋሪ ደግሞ ጥቁር ኮሎኒ እድገት ታሳያለች ማለት ነው። የመጨረሻው ደግሞ ከመድኃኒት ጋር ያላቸው ኢንተራክሽን ነው። ኦፕቶች እና ባክትሬሲን የምንላቸው ሁለት መድኃኒቶች አሉ። ለኦፕቶችን ኢስ ኒሞኒ ሴንሴቲቭ ነው፣ ቫይዴ ደግሞ ሬዚስታንት ነው። ፓያጅን ደግሞ ለባክትሬሲን ሴንሴቲቭ ነው። ስለ ሁለቱ ግራም ፖዚቲቭ ባክቴሪያዎች ስታፋይሎኮከስ እና ስትሬፕቶኮካዮች እንደዚህ ሰምብራይዝ አርጌላቸዋለሁ። አይሆፕ ግልጽ የሆነ ይመስለኛል። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። በተጨማሪም እንዲሰራላችሁ የምፈልጉት ጥያቄ ወይም ሰምራይዝ እንዲደረግ የምፈልጉት ኮርስ ካለ አሁንም ቴሌግራም ግሩፕ ላይ ወይም እዚህ ኮሜንት ላይ ጻፉልን። ወደ እናንተ እያንዳንዱን ለማድረስ እንጥራለን። በተረፈ ይሄ ቪዲዮ ለሚያስፈልገው ሁሉ ሼር አድርጉለት። ሰብስክራይብ እና ላይክ ማድረግም እንዳትዘነጉ። አሁንም እግዚአብሔር የሁላችንም ጤና ይጠብቅ እያልኩኝ አመሰግናለሁ።